ሰላም ጤና ይስጥልን። የተወደዳችሁ የኤችጀን ቤተሰቦች፣ የአክብሮት ሰላምታችን በያላችሁበት ድረስ። እነሆ የዕለቱን መረጃዎች ይዘንላችሁ መጥተናል። በቅድሚያም ርዕሰ ጉዳዮቹን አስተዋውቃችሁ። በሦስት ዓመት ውስጥ ለመጀመሪያ ጊዜ ፊት ለፊት ለንግግር የተቀመጡት የሩሲያና ዩክሬን ባለሥልጣናት የጦር እስረኞችን ለመለዋወጥ ከስምምነት ላይ ደረሱ። ሜክሲኮ በታዋቂው ዩቲዩበር ሚስተር ቢስት ላይ ክስ መሠረተች። ከኢትዮጵያና ከኢንዶኔዢያ የአውሮፕላን አደጋዎች ጋር በተያያዘ ቦይንግ ላይ የቀረበው ክስ ሊነሳ ነው። በአሪዞን አንዲት እናት አራት ልጆችን በሰላም ተገላገለች። በየዕለቱ ትኩስ፣ ትክክለኛና ወቅታዊ መረጃዎችን ከምንጩ የሚያገኙበት የተመረጡ አስተማሪ ታሪኮችና ክስተቶችን ወደ እናንተ የሚያደርሰው ኤችጂን ዕለታዊ የመረጃ መርሃ ግብራችን እንሆ ተጀምሯል። በቆይታችን ቀደም ብለን የጠቃቀስናቸው መረጃዎችን ጨምሮ አዳዲስ መረጃዎችን አክለን ወደ እናንተ እናደርሳለን። እንደተለመደው መረጃዎቻችን ለብዙዎች እንዲደርሱ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሆኑን እያለን ወደ መረጃዎቹ እናመራለን። ሜክሲኮ በታዋቂው ዩቲዩበር ሚስተር ቢስት ላይ ክስ መሰረተች። ታዋቂው ዩቲዩበር ሚስተር ቢስት ባሳለፍነው ሳምንት በዩቲዩብ ላይ በጫነው ተንቀሳቃሽ ምስል ምክንያት በሜክሲኮ ክስ ቀርቦበታል። ምክንያቱም ደግሞ በአገሪቱ ውስጥ ጥንታዊ ቅርስ ተብለው የሚጠሩ ፒራሚዶች አካባቢ ቪዲዮ በመስራቱ ሲሆን ይህም የሀገሪቱን ሕግ ጥሷል ብለው የሜክሲኮ ባለስልጣናት ተናግረዋል። የሜክሲኮ ብሔራዊ አንትሮፖሎጂና ታሪክ ኢንስቲትዩት የሚስተር ቢስት ቪዲዮ እንዲቀረጽ እንደፈቀደ ቢገልጽም እንደ ገቢ ማስገኛ እንደማይጠቀምበት ነግረውናልን ብለዋል። ሚስተር ቢስት ወይንም ትክክለኛ ስሙ ጄምስ ዶናልድሰን ባሳለፍነው ሳምንት 2000 ዓመት የቆየ ቤተ መንግስት ጎበኘው በሚል በዩቲዩብ ገጹ ላይ ቪዲዮ አጋርቶ ነበር። በቪዲዮ ላይ ለአካባቢው ባለሥልጣናት እንዲቀርጽ ፍቃድ ስለሰጡትም አመስግኖ ነበር። በቪዲዮ ላይ ሚስተር ቢስትና ጓደኞቹ በጥንታዊ ፒራሚዶች ላይ ሲወጡ እንዲሁም ሲያሰሩም ድብቅ የሆኑ ዋሻዎችንም ሲጎበኙ ይታያል። ሚስተር ቢስት ራሱ በቪዲዮ መሀል በመገረም መንግስት ይህንን እንድናደርግ እንዴት እንደፈቀደልን ማመን አልቻልኩምም ብሏል። ከኢትዮጵያ ና ከኢንዶኔዥያ የአውሮፕላን አደጋዎች ጋር በተያያዘ ቦይንግ ላይ የቀረበው ክስ ሊነሳ ነው የኢትዮጵያ ና የኢንዶኔዥያ አየር መንገዶች ላይ ከደረሱ ሁለት 737 ማክስ 8 አውሮፕላኖች የመከስከስ አደጋዎች ጋር በተያያዘ አውሮፕላን አምራቹ ቦይንግ ላይ የቀረበው የወንጀል ክስ የአሜሪካ አቃቢ ህግ ውድቅ ሊያደርገው ነው በሁለቱ አደጋዎች ህይወታቸውን ካጡ ሰዎች ቤተሰቦች ጋር በኢንተርኔት አማካኝነት ከተደረገ ስብሰባ በኋላ የአሜሪካ የፍትህ መስሪያ ቤት ባለስልጣናት እንዳሉት ቦይንግ ክሱ ውድቅ ሆኖ ጉዳዩን በስምምነት ለማጠናቀቅ የሚያስችለውን ሁኔታን እያጤኑ መሆናቸውን ገልጸዋል። ይህ ውሳኔም የተሰማው ፍርድ ቤት ቀደም ሲል ቦይንግ ጥፋተኝነቱን አምኖ ከስምምነት ለመድረስ የቀረበውን ሐሳብ ፍርድ ቤቱ ውድቅ ካደረገው በኋላ የቀረበበትን የማታለል ወንጀል ክስ በሚቀጥለው ወር መታየት ከመጀመሩ በፊት ነው። ነገር ግን በኢትዮጵያ ውስጥና ኢንዶኔዥያ ውስጥ በደረሱ አደጋዎች የሞቱ ሰዎች ቤተሰቦች ጠበቆች በአዲሱ እቅድ በጣሙን መከፋታቸውን ገልጸዋል። ምንም እንኳን የአሜሪካ የፍትህ መስሪያ ቤት የመጨረሻ ውሳኔ ላይ አለመድረሱም ቢገልጽም በጽሁፍ የቀረበው ሰነድ ግን የመጨረሻ ውጤቱ ምን እንደሚሆን ያመላክታል ሲሉ በኢትዮጵያ አየር መንገድ አደጋ የሞቱ 34 ሰዎች ቤተሰብን የወከለው ድርጅት ጠበቃ ኤረን አፕልበም ተናግረዋል። ጨምረውም ቦይንግ የእምነት ቃሉን በሰጣቸው ወንጀሎች ምክንያት ለጠፉ 346 ሰዎች ች ህይወት እስካሁን ለፍርድ አልቀረበም። አሁን ደግሞ የፍትህ መስሪያ ቤቱ ከገንዘብ ቅጣት ያላለፈ ቅጣት ሳያገኘው እንዲያመልጥ ሊያደርገው ነው ብለዋል። ከስድስት ዓመታት በፊት በተለያዩ ጊዜያት በኢትዮጵያ አየር መንገድና በኢንዶኔዢያ ላይን ኤር አየር መንገድ አውሮፕላኖች ላይ በደረሱት ሁለት አሰቃቂ አደጋዎች ምክንያት ቦይንግ በአሁን ጊዜ የማጭበርበር ክሶችም ቀርበውበታል። እጅግ ዘመናዊ ናቸው በተባሉት ቦይንግ 737 ማክስ 8 አውሮፕላኖች ላይ የደረሱት አደጋዎች የሞቱት ሰዎች 346 ሲሆኑ ምክ ንያታቸውም አብራሪዎች በአውሮፕላኑ ላይ መገጠማቸውን የማያውቋቸው በተገቢ ሁኔታ ያልተሰሩ የበረራ መቆጣጠሪያ መሳሪያዎች ናቸው ተብለዋል። ይህንን ተከትሎም የአሜሪካ የፍትህ መስሪያ ቤት ቦይንግ የአውሮፕላን መቆጣጠሪያ ስርዓቱን የተመለከተ ወሳኝ መረጃን ሆን ብሎ ከተቆጣጣሪዎች ደብቋል ብሎ የማጭበርበር ክስ መስርቶበታል። ቦይንግ መጀመሪያ ላይ የቀረበበትን ክስ ያመነ ሲሆን ቅጣት የሚያስከትል ክስ እንዳይቀርብበት 2.5 ቢሊዮን ዶላር ካሳ ለመክፈልና የአውሮፕላኖቹን የደህንነት ደረጃ ለማሻሻል ቃል ገብቶም ነበር። ነገር ግን ባለፈው ዓመት በተመሳሳይ 737 ማክስ አውሮፕላን በረራ ላይ ሳለ በሩ ተገንጥሎ ከወደቀ በኋላ ክሱ በድጋሚ ተከፍቷል። የፍትህ መስሪያ ቤቱም ቦይንግ የተደረሰውን የስምምነት ነጥቦችን አላከበረም በሚልም ክስ አቅርቦበታል። ባለፈው ዓመት ደግሞ ቦይንግ ለቀረበበት የማጭበርበር ክስ ጥፋተኝነቱን በማመን ተጨማሪ 243 ሚሊዮን ዶላር ቅጣት ለመክፈልና ፍርድ ቤት ስራውን የሚቆጣጠር አካል ለተወሰነ ጊዜ እንዲሰይም ከአሜሪካ አቃቢ ህግ ጋር ከስምምነት ደርሶ ነበር። ነገር ግን ባለፈው ታኅሣሥ ቦይንግን የሚቆጣጠረው አካል እንዴት እንደሚሰየም አጠያያቂ ነው በማለት ጉዳዩን የሚከታተለው አንድ ዳኛ ከአቃቤ ሕግ ጋር የተደረሰውን ስምምነት ውድቅ አድርገውትም ነበር። በዚህ ምክንያት በፕሬዚዳንት ባይደን ዘመን የተጀመረው ሂደት ጉዳዩን ቀለል ባለ የሕግ ሂደት እንደሚይዙት ቃል ወደ ገቡት የፕሬዚዳንት ትራምፕ የስልጣን ዘመን ለመሸጋገር በቅቷል። በቦይንግ ላይ የቀረበውን ክስ ሊነሳ ስለመሆኑ አውሮፕላን አምራቹ ምላሽ ለመስጠት ፍቃደኛ ያልሆነ ሲሆን የፍትህ መስሪያ ቤቱም ለቀረበለት ጥያቄ ምላሽ አልሰጠም። በናይጄሪያ በተሰጠ ሀገር አቀፍ የዩኒቨርሲቲ መግቢያ ፈተና 80 በመቶ ያህል ተማሪዎች የማለፊያ ውጤት አለማምጣታቸው አነጋጋሪ ሆኗል። ፈተናውን የሚያዘጋጀው አካል ችግሩ በቴክኒክ ብልሽት ምክንያት የተፈጠረ እንደሆነ ቢያሳውቅም ተማሪዎች ግን በፈተና ወቅት ኮምፒውተሮች ወደ ፈተናው ስርዓት ለመግባት መቸገራቸው፣ ጥያቄዎቹ በኮምፒውተር መስኮቶች ላይ ለመታየት በጣም መዘገታቸውና የኃይል መቆራረጥ ዋነኞቹ ምክንያቶች ናቸው ብለዋል። የፈተናው ውጤት ይፋ ከሆነ በኋላ አንዲት የ19 ዓመት ተማሪ ሕይወቷን ማጥፋቷ በመላው ሀገሪቱ ሰፊ ተቃውሞ እንዲነሳም አድርጓል። ለሁለተኛ ጊዜ ፈተናውን የወሰደችው ተማሪዋ ባለፈው ዓመት ከማለፊያው በሰባት ነጥብ ብቻ ዝቅ ብላ የነበረ ቢሆንም በዚህኛው ዓመት እጅግ ዝቅ ያለ ውጤት ማምጣቷ ነው የተገለጸው። ለፈተናው ከቀረቡት 1.9 ሚሊዮን ተማሪዎች 400 ሺ ብቻ ማለፊያ ውጤት ያመጡ ሲሆን በቅርብ ዓመታት ከታዩ አስከፊ ውጤቶች አንዱ ነውም ተብሏል። አብዛኞቹ ተማሪዎች ጥቂት የማይባሉ ጥያቄዎችን ኮምፒውተሮች ስለማያሳይ በመረበሻቸው ውጤታቸው መበላሸቱን ገልጿል የፈተናው አዘጋጅ አካል ኃላፊ በአገሪቱ ከነበሩ የፈተና ማዕከላት በ157 የተፈተኑት 380 ሺ ተማሪዎች ከነገ ጀምሮ ፈተናውን እንደ አዲስ መውሰድ እንደሚችሉ በአገሪቱ ቴሌቪዥን ቀርበው ህዝቡን እያነቡ ይቅርታ በጠየቁበት ጋዜጣዊ መግለጫቸው አስታውቋል ያለው የቢቢሲ ዘገባ ነው። በአሪዞን አንዲት እናት አራት ልጆችን በሰላም ተገላገለች። በደቡብ ኢትዮጵያ ክልል በአሪዞን በጋዘር የመጀመሪያ ደረጃ ሆስፒታል ትላንት ከጠዋቱ ሦስት ሰዓት ላይ አንዲት እናት አራት ልጆችን በሰላም ተገላገለች። አራቱም ሕፃናት በመልካም ጤንነት ላይ እንደሚገኙ የጋዘር የመጀመሪያ ደረጃ ሆስፒታል የማጸንና ጽን ስፔሻሊስት ሀኪም ዶክተር ወንድሜ ነካሳውን ለኢቢሲ ዶት ስትሪም ገልጿል ከመውለጃ ጊዜዋ ቀድሞ ምጥ የመጣባት እናት ወይዘሮ ደስታ ለአንድ ሳምንት ያክል በሆስፒታሉ የሕክምና ክትትል ስታደርግ መቆየቷን የማዕፀንና ጽንስ ስፔሻሊስቱ ተናግሯል። በዛሬው ዕለትም በቀዶ ሕክምና ታግዛ መውለዷን ዶክተር ወንድሜነ ገልጿል። አራቱም ህጻናት በሆስፒታሉ አስፈላጊውን እንክብካቤ እየተደረገላቸው እንደሚገኝም ተናግሯል። አራት ልጆችን በአንድ ጊዜ የተገላገለችው እናት ከዚህ ቀደም ሁለት መንትያ ልጆችን መውለዷን አስታውሰው የዛሬው አይነት ክስተት በሆስፒታሉ ታሪክ አጋጥሞ እንደማያውቅ ማጸን እና ጽንስ ስፔሻሊስቱ ተናግሯል። ታዋቂው ደራሲ ሰልማን ሩሽዲን በስለት ወግቶ አንድ አይናቸውን ያጠፋው ግለሰብ የ25 ዓመት እስራት ተፈረደበት። አዲማተር የተባለው የ27 ዓመት ግለሰብ በግድያ ሙከራ ነው ክስ የቀረበበት። እንደ አውሮፓውያን አቆጣጠር በነሐሴ 2022 ሩሽዲ መድረክ ላይ ንግግር እያደረጉ ሳሉ ግለሰቡ በስለት ፊታቸውንና አንገታቸውን በተደጋጋሚ ወቅቷል። ሩሽዲ አንድ አይናቸው ከመጥፋቱ ባሻገር ጉበታቸው የተጎዳ ሲሆን በነርፍ ምክንያትም እጃቸው ፓራላይዝድ ሆኗል ዘሳታኒክ ቨርሰስ የተባለውን አነጋጋሪ መጽሐፋቸው በታተመ በ35ኛ ዓመቱ ነው ጥቃቱ የተፈጸመባቸው። ነቢዩ መሐመድን በመጽሐፉ ባቀረቡበት መንገድ ምክንያት የግድያ ዛቻ ሲደርስባቸውም ቆይቷል። በግድያ ሙከራው ክስ የመጨረሻ ቅጣት የሆነውን የ25 ዓመት እስራት ግለሰቡ ተፈርዶበታል። ሩሺዲን ቃለምልልስ እያደረገ የነበረው ሄነሪ ሪስ ላይም ጥቃት በመፈጸም የተከሰሰ ሲሆን በዚህም ክስ የሰባት ዓመት እስራት ተፈርዶበታል። ሁለቱም ፍርዶች በተከታታይ በእስር ቤት በመቆየት የሚፈጸምበት ይሆናል። አሶሺየትድ ፕሬስ እንደ እንደዘገበው ተከሳሹ የንግግር ነጻነትን በመጥቀስ ሩሽዲን ተችቷል። ሰልማን ሩሽዲ ሌሎችን ይተቻል፣ ሌሎች ላይ ጉልበት ማሳየት ይፈልጋል። ያንን እኔ አልቀበልም ብሏል ተከሳሹ። ሩሺዲ ፍርዱ ሲተላለፍ አልተገኙም። ጥቃቱ በተፈጸመባቸው ወቅትም ለሞት የተቃረቡ መስሏቸው እንደነበር ከዚህ ቀደም በፍርድ ቤት ተናግረዋል። በኒውዮርክ ጥቃት የፈጸመባቸው ሰው በቁጣ የተሞላ እንደነበርም ገልጿል። አዲማተር የተባለው የ27 ዓመት ግለሰብ ሩሽዲን 15 ጊዜ በስለት ጉንጫቸውን፣ ደረታቸውን፣ ዓይናቸውንና ጭናቸውን ወቅቷል አቃቤ ሕግ ጥቃቱን ሩሽዲን ኢላማ ያደረገ ነው ሲል ተከራክሯል። ጠበቃ ጄሰን ሸሚት በቦታው ከነበሩ ሰዎች በአጠቃላይ ኢላማ የተደረገው ሩሽዲ ነበር ብለዋል። የሩሽዲ መጽሐፍ በእስልምና ሃይማኖት ተከታዮች ዘንድ ከፍተኛ ቁጣን አስነስቷል። ኢራን የሞት ፍርድ ካስተላለፈችባቸው በኋላ ደራሲው ለዘጠኝ ዓመታት ተደብቀው ኖረዋል። እንግሊዛዊና ህንዳዊ ጥምር ዜግነት ያላቸው ሩሽዲ የግድያ ዛቻዎች ተቀዛቅጸዋል በሚል በአደባባይ መታየት ከጀመሩ በኋላ ነው ጥቃቱ የደረሰባቸው። ከጥቃቱ በኋላም ናይፍ ሜዲቴሽን አፍተር አን አቴምፕትድ መርደር የተሰኘ የግል ታሪክ መጽሐፋቸውን አሳትመዋል። በሦስት ዓመት ውስጥ ለመጀመሪያ ጊዜ ፊት ለፊት ለንግግር የተቀመጡት የሩሲያና ዩክሬን ባለሥልጣናት የጦር እስረኞችን ለመለዋወጥ ከስምምነት ላይ ደረሱ። በቱርክና አሜሪካ ግፊት ኢስታንቡል ውስጥ ከአርብ ጀምሮ ለንግግር የተቀመጡት የሁለቱ ሀገራት ተወካዮች ባደረጉት የመጀመሪያው ቀን ንግግር በውጥረት የተሞላ እንደነበርም ተነግሯል። ከዩክሬን ልዑካን መካከል ግማሽ የሚሆኑት ሀገራቸው በጥቃት ስር መሆኗን ለማመላከት ወታደራዊ ልብስ ለብሰው የተገኙ ሲሆን ንግግሩ የተጀመረው በተደራዳሪዎች መካከል መጨባበጥ ሳይኖር ግራና ቀኝ ተራርቀው በተቀመጡ ጠረጴዛዎች ዙሪያ ነበር። በድርድሩ ጅማሬ ላይ የቱርኩ የውጭ ጉዳይ ሚኒስትር ሀካም ፊዳን ባደረጉት ንግግር ልኡካኑ ወደ ሰላም ወይንም ወደ ተጨማሪ ሞትና ውድመት የሚወስዱ ሁለት አማራጮች ብቻ እንዳላቸውም አሳስበው ነበር። ለሁለት ሰዓታት ብቻ በቆየው ንግግር ወቅትም አለመግባባቶች ተፈጥሯዋል። ሩሲያ አዲስና ተቀባይነት የሌላቸው ቅድመ ሁኔታዎችን አቅርባለች ሲሉ አንድ የዩክሬን ባለስልጣናት ተናግረዋል። ይህም ተኩስ አቁም ላይ ለመድረስ ዩክሬን ከራሷ ግዛት ወታደሮቹ ታስወጣ ጭምር የሚጠይቅ ቅድመ ሁኔታ መቅረቡን አመላክተዋል። ሁለቱ ሀገራት በጣም አስፈላጊ በሆነው ተኩሱ ማቆም ላይ ከስምምነት ለመድረስ ባይችሉም እያንዳንዳቸው አንድ ሺህ የጦር ምርኮኞችን ለመልቀቅ ግን ተስማምተዋል። የዩክሬን ምክትል የውጭ ጉዳይ ሚኒስትር ሴርሂያ ኬሲሊስቲያ ለአንድ ሺህ ዩክሬናውያን ቤተሰቦች መልካም ዜና ነው ብሏል። የእስረኞች ልውውጡ በቶሎ የሚከናወን መሆኑን የጠቀሱት የዩክሬን ልኡካንን የሚመሩት የመከላከያ ሚኒስትር ሩስተም ኦሞሬቭ እስካሁን ቀኑን ባናው። ቆም መቼ እንደሚሆን እናውቃለን ብሏል። ጨምሮም ቀጣዩ እርምጃ መሆን ያለበት የሁለቱ ሀገራት መሪዎች የሚያደርጉት የቀጥታ ንግግር መሆኑን ገልጸዋል። ትራምፕ ሐሙስ ዕለት ለጋዜጠኞች እንደተናገሩትም ፑቲንና እኔ እስክንገናኝ ድረስ ምንም ነገር አይፈጠርም በማለት በሁለቱ ሀገራት ንግግር ውስጥ ወሳኝ መሆናቸውን አመልክተዋል። ነገር ግን ፑቲንና ትራምፕ መቼ እንደሚገናኙ የታወቀ ነገር የለም። የሩሲያው ፕሬዚዳንት ቃል አቀባይ ድሚትሪ ፔስኮቭ የከፍተኛ ባለሥልጣናት ንግግር በእርግጥም አስፈላጊ መሆኑን ጠቅሰው ይህንን ለማዘጋጀት ግን ጊዜ እንደሚፈልግ ተናግረዋል። በፕሬዚዳንት ትራምፕና በፕሬዚዳንት ፑቲን መካከል ንግግር የሚደረግ ከሆነ የዩክሬን አቻቸው የመሳተፋቸው ሁኔታ ግን እርግጠኛ አይደለም። ውዴች ጄን ቤተሰቦች ለሰዓቱ ያዝንላችሁ መረጃ ኒን ይመስላሉ። በየዕለቱ ትኩስና ትክክለኛ መረጃዎች ለማግኘት ላይክ፣ ሼር፣ ሰብስክራይብ በማድረግ ተወዳጁን አብራችሁን ስለነበራችሁ እናመሰግናለን።